ቤተሰብ እንዴት ናችሁ? ጀና ናችሁ ወይ? ሀይሚ ሀይሚ ቢልም ራሱ ማለት ነው። ነገር ግን አይተሽዋል አይደል? ላይሽ ለእንደዚህ ሲራጩ ላይሽ ለእንደዚህ ሲደረግ ሲደባደቡ ምናምን ማለት ነው። በጣም ነው የሚያስጠላው። ነገር ግን ሶሲ ልክ ናት ብዬ ነው የማስበው። ምክንያቱም ማንም ሴት የምታደርገ ነው የማያውቃትን በሳምንት ውስጥ አፈቀድኳት ወይም ደግሞ ወደድኳት ስሜት ለሰው አለኝ ብሎ የሆነ ሰው ተነስቶ ለዛች ሴት ወይም ደሞ የሷንም ሰብስክራይብ የኔንም ሰብስክራይብ ብሎ ከናንተ ጋር አብሮ የነበረ ከናንተ ጋር አብሮ ቪዲዮ እየሰራ እናንተን ወደዛ ጥሎ ሌላ ሴት አምጥቶ ከሷ ጋር የሱን ደስታ እያከበረ ብታገኙ እናንተም እንደ ሶሲ ነው የሚያረጋችሁ። እርግጠኛ ነኝ እንዲያውም ሶሲ እንዲያውም እንጃ አላቅም። ጥሩ ሆና ነው እንጂ ማለት ነው ሀይሚንም ራሱ አለመምታቷ። ነገር ግን ሀይሚ ራስሽን አስከብሪ ባይነኝ። ምክንያቱም አትገኝ፣ በቃ እነሱ ጠርቶች ነይ ስላሉሽ ብቻ፣ ስጦታ አለ ብቻ፣ ማንም ሰው ከአንቺ ጋር ቪዲዮ ሊሰራ ነይ ስላሉሽ ብቻ አትገኝ፣ አትሂጂ። በቃ ቢያንስ እኮ ማለት ነው የእውነት ሀይሚ ካፕ ኬክ አለች አይደለ? ትንሿ ማለት ነው እሷ ላይ ሻማ አብርተሽ ራስሽ ለብቻ ብለሽ ከኦዲየንስ ጋር በቃ ቪዲዮ ሰርተሽ ማለት ነው። ብቻሽ ራሱ ብታከብሪ በቂ ነው። አለቀ። ሻመሽን አጥፍተሽ በቃ ለራሴ 200 ኬ ስላስገባችሁኝ አመሰግናለሁ ብለሽ ራስሽ ብቻሽን ብታከብሪ ይሻልሻል። ምክንያቱም ይሄ ሰርፕራይዝ ምን ብሎ እኮ ጦስ ሆነሽ ነበረ የሆነ ነገር አድርጎሽ ነበረ። እየሆነ ለመናገር ነገር እንትኑን ስትነፋ በጣም ነው ያሳዘንሽ። ምክንያቱም ላይሽ ላይ አስቢ ዳኒ ራሱን እየተከላከለ የነበረው እንጂ አንቺን አይደለም። ማንም ሰው ሊያተርፍሽ አይደለም እየመጣ ያለው ማለት ነው፣ ገባሻ ምትጎጂ አንቺ ነሽ፣ ገባሻ እዛ ድብድብ ላይ አንቺን ጫማ ስትወረውር ምን ስታረግ አንቺን ብትመታሽስ እ ስለዚህ አንቺ አለመገኘት ያለብሽ ቦታ ላይ አትገኝ። መገኘት ያለብሽ ቦታ ላይ ተገኝ። አንቺን ደግሞ እንደዚህ ሲያደርጉች እኛ ደስ አይለንም። ነገር ግን ሲቀጥል እኔ እንጂ አላውቅም። እና ሀይሚ አይደለችን ወይ እኔ ታብሌን ላይ ስናየው ሌላ ኢንስታግራም ላይ ፎቶ የለቀቀው ዳኒ ስናየው እየሳቅሽ ምን እያልሽ እያየሽ ምናምን ቀለበቱን በጉጉት እንድንጠብቅ ነው፣ እሱም እናውቃለን። ነገር ግን ቪዲዮ ሲለቀቅ ደግሞ የሌለ አሁን እዚህ ጋር ማለት ነው። እኔ ሀይሚንም መሳደብ አልፈልግም፣ ክፉ አድርጌ ማውራት አልፈልግም። ብሩኬንም እንደዛው ማለት ነው። ምክንያቱም ይሄ ነገር ተስማምቶ ስለሆነ ማለት ነው ተስማምቶ ስለሚሰሩ ገባችሁ አይደለም? ግን በዛው ፓርት አንድ ቪዲዮ እንስራ ብሎ ይሰራሉ እንጂ ይሄ ሁሉም ተስማምቶ ከካሜራ ጀርባ ሁሉን ተሰባስቦ ምናምን ነው የሚመስለኝ እንጂ ሀይሚ ብቻ እንደዛ ቦታ ተገኝታ አይደለም። ቤኪ ይኖራል እርግጠኛ ነኝ፣ ብሩኬ ኖራል እርግጠኛ ነኝ፣ ሁሉም ይኖራሉ ብዬ ነው ማስበው እንጂ ሀይሚ ብቻዋን አትሄድም። ግን እኛ የመዳን ቅመሞች ከካሜራ ጀርባ ምንም ነገር አያቁም ብላችሁ እኛ ለእንደዚህ መጫወት እኛን ጨጓራ እንደዚህ መብላት ጥሩ ነው ጥሩ ነው ጨጓራችን ተበላሽ። አሁን ምን ልትበሉ ነው? ቆይ አሁን ነገ ቆይ ቤተሰብ ማለት ነው። አሁን ነገ ብሩኬ ሌላ ቆንጅዬ ሴት ይዞ ይመጣል። እኔ አዲስ ሲወ ጀመርኩ ዛሬ ጠብቁኝ ብሎ ማለት ነው። ጀርቧን እያሳየ ሊመጣ ይችላል እኮ ጸጉሯን ብቻ እያሳየ ወይም ደግሞ እጇን እያሳየ ይመጣል፣ ፊቷን ሳያሳይ ማለት ነው። ማታ ጠብቁኝ አዲስ ሲወ ጀመር ያለው ብሎ ብሩኬም ይመጣላቸዋል። ጠብቁ ምናለች ትዝታ በሉኝ ማለት ነው። ሁሉም ለየ ብቻ ነው የሚመጡት። ነገር ግን ይምጡ ይስሩ ግን የመዳን ቀሞችን ደሞ አታባሉ። የእውነት የሚመስላቸው ሰዎች አሉ። ሰው ሀይሚን የሚሳደቡ ሰዎች አሉ። ሀይሚ እኮ እንደዚህ ያደረገች፣ ሀይሚ እኮ እንደዚህ የወረደች ናት፣ ሀይሚ እንደዚህ ያለች የሚሉት እውነት የሚመስላቸው ሰዎች አሉ። ብሩኬንም ደግሞ እንደዛው ደሞ እውነት የሚመስሉ ሰዎች አሉ። ግን እውነት እንዳልመሰለ ደሞ ይሄን የሆነ ፈታ ያለ ነገር መስራት እየቻላችሁ በዚህ ልክ ደግሞ መውረድ ጥሩ አይደለም። ገባችሁ አይደለ? ግን ዳኒ ደግሞ ያኩርንችት ማለት ነው እንኳን አንተ ለሶሲም አልሆንኩም፣ እንኳን ለሀይሚ ልትሆን ማለት ነው። ስለዚህ ከሀይሚና ከብሩ ህይወት ውጣ። እንዴ ልጅቷን ደግሞ አታስደበድባት፣ የሆነ ለመናገር ሀይሚን አታስደበድባት እየጠራሃት የሆነ ነገር እንትን ባልክ። ቆይ ደግሞ ልንገራችሁ፣ አራሙ የሆነ ለመናገር አራሙን እኔ አድንቀያለሁ። ምክንያቱም ማንም ሰው ከሶስ ማለት እዚህ ጋር ሀይሚንም ቢጠራት ማለት ነው፣ ሶሲንም ጠርቶ ማክበር ይችሉ ነበረ። ሶ ስራው ላይ ስላሉበት ሁሉም ማለት ነው ሶሲንም ጠርቶ ግን ሶሲ መጨረሻ ላይ መጣ እንድትረብሽና ልክ እንደ ፊልም ላይ እንደምናየው የለም የሆነ ፍቅረኛ መጣ እንደምትረብሽ እንደምትማታ ምናምን እንደዛ ነው። አክቱን የሰጠዋት ማለት ነው። ለዛ ነው ሶሲ መሀላቸው ላይ ገብታ መጨረሻ ላይ መጣ። እኔ እንዲያውም ኬኩን አለማበላሹ ኬኩን ለምን አላበላሻችሁም እናንተ? አዎ ኬኩን አለመወርወራቸው ራሱ ማለት ነው እና ከዛ በደ መጣ መጨረሻ ላይ እንድትረብሽ ነው የእሱ አክት ማለት ነው። ራሙ ደግሞ በውሸት እንዳይመሰክርና ከሶሲ ጎን ሆኖ ከዛ ለሶሲ ደውሎ ጠርቶ ፕሮግራም ላይ እንድትገኝ እንዲያደርግ ነው የተሰጠው ዋክት ማለት ነው።